እስማ ወወልዶ መንፈስ ቅዱስ አህዱ አምላክ አሜን የተወዳችሁ በክርስቶስ በሰማያዊ ስፍራ መንፈሳዊ በሆነ በረከት የተባረካችሁ የእግዚአብሔር ብሩካን እግዚአብሔር ልጆች ጌታችን አምላካችን ኢየሱስ ክርስቶስ ከሰማያት ወርዶ ዘመድ ቤተሰብ የሆነን የሆናችሁ በደሙ መፍሰስ ስራ የከፈለልን የከፈለላችሁ እግዚአብሔር ልጆች ተብላችሁ ትጠሩ ዘንድ አብ እንዲህ ያለውን ፍቅር የሰጠን የሰጣችሁ መንፈስ ቅዱስ የርስታችንን ማረጋገጫ ማተም የሰጠን የሰጣችሁ ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ የቤተክርስቲያን አምላክ የቅዱሳን አምላክ ጌታችን ኢየሱስ ክርስቶስ ከሰማይ አባቱ ከአብኪያው መንፈሱ ጋር በአንድነቱ በሦስትነቱ የተወደደ ተመሰገነ ይሁን። የእግዚአብሔር ልጆች ሁለት እናቶች አሉ። ባል የሞተባቸው ልጆቻቸውን ብቻቸውን በማሳደግ የሚደክሙ ድጋፍ የሚያስፈልጋቸው የአጋፔ ቤተሰቦች፣ ይህን በመስራት ትታወቃላችሁ። አንድ ቤተሰብ አንድ ቤተሰብን እንዲይዝ የእንዲህ አይነት መርሃ ግብር አለን። አሁን ሁለት እናቶች አሉን። በአመት አምሳ ሺ ብር ቢሰጣቸው ትንሽ ነገር ልሸፍንላቸው ይችላል። ፈቃደኞች የሆናቸው እነዚህን እናቶች በዚህ ሁለተኛ አስራ አንድ 4380 ስልኬ ላይ ዋትሳፕ ቴሌግራም ላይ በንዳሳውቁኝ አድራሻችሁን አስቀምጥላችኋለሁ እግዚአብሔር እናንተን ኑሯችሁን ሊባርክ አብርሃምም ተስፋን ይዞ አመነ የቅዱስ ጳውሎስ መልእክት ወደ ሮም ሰዎች ምዕራፍ 4 ቁጥር 18 ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ የሌለውን እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። አብርሃምን ነው የሚናገረው። ዘርህ እንዲሁ ሊሆን እንደተባለ ተስፋ ባልሆነው ነገር የብዙ አሕዛብ አባት እንዲሆን ተስፋን ይዞ አመነ። እንግዲህ የእምነት ትምህርት ስንማር በትልቅ ምሳሌ የምናነሳው ትልቁን የሁላችንን አባት የእምነት አባት አብርሃምን ነው። አብርሃም እምነት ምን እንደሆነ እግዚአብሔር የተረጎመበት ሥጋ የለበሰ ሰው ነው፣ እንደኛ ነው። አብርሃም እንደኛ ድካም አለው፣ ስሜታዊነት አለው፣ ተስፋ አለው፣ እንደኛ ትግስት አለው፣ ንዴት አለው፣ መቸኮል አለው፣ ሰው ነው አብርሃምና፣ በዚህ ስሜት ውስጥ ግን የእምነት አቦጊዳን በደንብ አድርጎ ያስተማረው ያስቆጠረው ሰው ነው። እንግዲህ እግዚአብሔር ዘር እንደሚሰጠው የነገረው ባረጀና በሸመገለ ሚስቱም ባረጀችና በሸመገለች ሰዓት ነው እና አንድ ልጅ ሳይሆን የብዙ ሕዝብ በረከት የሆነ እንደ ሰማይ ከዋከት የሚበዙ ልጆችን የሚወልድ ሕዝብና ዘር በሞተ ማሐፅን ውስጥ እንዳለ ተነገረው እና የሌለ ነገር እንዳለ አድርጎ በሚሰራ በእግዚአብሔር ልቡ ተማመነ እና እግዚአብሔር ከሰው የሚፈልገው ትልቁ ነገር የሌለን ነገር እንዳለ አድርጎ ማመን ነው። እግዚአብሔር ይህን ያደርጋል ብሎ ማመን ነው። አሁን ይበላቸው ይህን እምነት አለም ወይም ደግሞ የዚህ የጥልቁ መንፈስ ወደ ሌላ አቅጣጫ ዳይቨርት ሊያደርገው ይሞክራል። ዝም ብለህ አንተ ኢማጅን ብታደረግ የሌለውን ነገር እንዳለ ብታምን ዩኒቨርስቲ ያደርግልሃል ይላቸዋል። ለምንድን ይሄ እምነት ይሄ ትምህርት መጽሐፍ ቅዱሳዊ ትምህርት በተለይ እግዚአብሔርን በማመን የሚደረግ ነገር ትልቅ ነገር መሆኑን ስለሚያውቅ የመጽሐፍ ቅዱስን እምነት መገልበጥ ነው የሴጣን ዓላማ። የእግዚአብሔር ቃል ግን አብርሃም የተናገረው የእግዚአብሔር የተነገረውን ቃል እንዳመነ ነው የሚነግር። ስለዚህ አድራጊው ሰጪ ሰማይ ላይ ያለው አምላክ እግዚአብሔር እንደሆነ አብርሃም ተማመነ እና እግዚአብሔር በተለያየ ጊዜ ይመጣ ይናገሩ ነበር። በበረታ ጊዜ፣ በጠነከረ ጊዜ ብቻ ሳይሆን በደከመውም ጊዜ ይናገር ነበር። ለምሳሌ ወደ ፍጥረት ምዕራፍ 15 ስታነቡ አብርሃም በድንኳን ውስጥ ሆኖ ማን ይወርሰኛል ብሎ በልቡ እየተከነከነ በታከተ ስሜት ሆኖ ተስፋ ወደ መቁረጥ እየሄደ ነበረ። እንደዛ እንዲሰማው ያደረገው ሀብቱ በዛ። ነገር ግን ምንም ቤት ውስጥ የሚሮጥ የሚንጫጫ ልጅ የለም። ብዙ ሴቶች አሉ ኮምጥር ላይ ግን ደግሞ ኪዳን አለ፣ የሚስቱ ኪዳን አለ። ለሚስቱም ታማኝ ነው። እግዚአብሔርን ያመነ ሰው እንደዚህ ነው፣ ታማኝ ነው። መሬት ላይ ቤቱም ላይ ልጆቹም በፊቱ ሁሉ ታማኝ ነው። ስለዚህ ከሳራ ልጅ አለመውለዱ ያሳዝነው ነበር። እግዚአብሔር ግን ተገልጦ አይዞኔ ጋሻ ነኝ ያለው ያበረታው በደከመውም ጊዜ ነው። የእግዚአብሔር ፍጹም ቸርነትና ደግነት የሚገርመኝ እንደዚህ ነው። አንዳንዴ መጥፎ ነገሮችን እናስባለን፣ ስለ አምላካችን ስሜታዊ እንሆናለን፣ ተስፋ መቁረጥ ይሰማናል። የሆነ ቦታ ደርሰናል። በእግዚአብሔር እጅ ታግዘን ግን አንድ ቦታ ግን ስሜት ያሸንፈናል። ስለዚህ እግዚአብሔር በቃ የሚጥል እንደሆነ የሚተው እንደሆነ የሚረሳ እንደሆነ አድርገን ልናናገርም ልናምንም እንጀምራለን። ይገርማቸን ለእግዚአብሔር እንዴት እንደዚህ ትሉኛላችሁ ብሎ ፊቱን ሲያጠቁርብን ግን አላይ እግዚአብሔር የሚያደርገው እንደገና ልባችን ማበርታት እና መደገፍ እና በዛ በደከመውም ሰዓት እንዲበረታ ጋሻው እንደሆነ እንደማይጥለው ዘር እንደሚሰጠው ነገር ብዙ ህዝብ እንደሚ በቃ አያችሁ፣ የልብ ድካም መድኃኒቱ የእግዚአብሔር ቃል ተስፋ ነው። አሁን እናንተም እንደዚህ ናችሁ እኮ ወንጌል ስትሰሙ የልባችሁ ድካም በወንጌል ቃል ሲጠገን ስለምትለሰቱ እኮ ነው። በየቀኑ የእግዚአብሔር ቃል ለመስማት የምትከፍቱት ያ ያ ጥቅም ስለደረሳችሁ ነው። ይሄ ከባድ ልብ በማዕበል የሚመታ የውስጣችን ዓለም በእግዚአብሔር ቃል ጸጥ የሚለዋ ነፋሳት የሚታዘዙለት ጌታ ሲናገር ጸጥ የሚለው ስለዚህ ተስፋ የሚሰጠንን ቃል ስናዳምጥ ልባችን ይረጋጋል። የላች ተስፋ የሚሰጥን ቃል ስንሰማ ሁለት መሰረታዊ ነገሮችን ማወቅ አለበት። የመጀመሪያው ልባችን መረጋጋት አለበት። እንደ እሱ አይነት ስሜት ሁላችንም ተሰምቶን ያውቃል። እንደ አብርሃም አይነት ስሜት ብዙ መከራን አልፈን እንደ እስራኤል የኤርትራ ባሕር ተሻግረን የቆመን ህዝቦች ነን እኛ ኢትዮጵያውያን። እኛ በምድረ በዳ በቃዴስ በርኔ የተጓዘ ህዝብ አይነት ነን። በጣም አስገራሚ ታላላቅ ታምራቱና የእጁን ስራ አይተናል። እግዚአብሔር ልጆች ግን የሆነ ቦታ ላይ እንረሳዋለን። ብቸኞች ሰው እንዳላገዘው ሰው እግዚአብሔር እንዳላገዘው እግዚአብሔር እንዳልደረሰለት ከሰው በታች እንደሆነ እንዲሰማን እንሆናለን። ስሜት ይጫወትብናል። በደከመኝ ጊዜ አቤቱ ጉልቤቴ ሆይ በሚለው መዝሙሬ ላይ ሁልጊዜ ጥያቄ ነኝ፣ መልስ የለኝም። ጌታ አንተ ግን መፍትሄ ነህ። ስደክም ለብቻዬ አይዞ ስትል ሰማሁ ቃል ሲናገረኝ ዘወትር አምላክ ነህ ማትተወኝ ይልና፣ ክንድህን እንዳላየው ኃይልህን እንዳላየው ሲመሽና ሲነጋ ዘወትር እጨነቃለሁ። አንተ ግን ለሰላሜ ለመፍትሄ ቆመሃል። ያዘነውን ልቤን ውስጤን አጠንክረሃል። አያችሁ። እኛ ክንዱን እንዳላየን የምንሆንበት ጊዜ አለ። ያን ጊዜ ቃሉን ስንሰማ መጠንከር፣ ልባችንም ማበርታት አለብን። ይሄ የመጀመሪያው ማወቅ የሚገባልና፣ ሁለተኛው የዛሬ የትምህርታችን መሰረታዊ ሀሳብ ተስፋን ይዞ ማመን ነው። አብርሃም ተስፋውን ቃል ይዞ አመነ። ዝም ብሎ እኮ አይደለም ያመነ። ልጅ እንደሚወልድ ስለተነገረው ያን ቃል ይዞ ያመነ። እግዚአብሔር ትንቢት ነግሮታል፣ ልጅ ትወልዳለህ ብሎታል። አሁን ለእኛም እያንዳንዳችን በትከሻችን ልክ በአምላካችን ቤት የምናቀበው ጥያቄ አለ። ለዛ ጥያቄ ደግሞ በወንጌል በትምህርት በኩል መልእክቶች ይመጡልናል። ቀጥታኛ የሚመለከቱ ጉዳዮች እንደሚያጽናናን፣ እንደሚረዳን፣ እንደሚያግዘን ችግሮቻችን እንደሚፈታ ይነግረናል። ተስፋውን ያን የተስፋ ቃል ይዘን ማመን አለብን እንደ አብርሃም። መደነቅ አይደለም አሁን ጌታ፣ አድናቂ አይደለም የሚፈልገው አማኝ ነው የሚፈልገው አማይ ነው። በጣም ታዋቂ ሰዎችን ጠጋ ብላቸው ብትጠይቋቸው የሚያምኑትንና የሚያምናቸውን ሰውን ቤታቸው የሚጋብዙት፣ በጠላቂዎቻችን ቤታቸው አይጠሩም። አድናቂ ብዙ ነው በየመንገዱ አድናቂ ነገ እንደ ባንዲራ ሊያወርድ ይችላል። የሚያምን ግን የሚያምን እግዚአብሔር አድናቂ አይፈልግም። የሚያምነው ነው የሚፈልገው። የተስፋውን ቃል ስትሰሙ ምድንቅ አይደለም ማመን ያስፈልግ እንደሰማችሁት ነው። አብርሃምም ተስፋውን ይዞ አመነ። ምንድን ነው የምትሰሙት? በእግዚአብሔር ቃል ውስጥ ምን ይሰማችኋል? ያንን የሚሰማችሁን ነገር ልባችሁስ በምን ያህል ፐርሰንት ይቀመጣል? ያስ የምትቀመጠው ነገር በመንገዳችሁ ምን ያህል ጉልበት ይሰጣችኋል? እንዲህ እኮ ብሎኛል እግዚአብሔር ትላላችሁ። እሱ ነው መድኃኒቱ። ሳራ ሳትወልድ ሀያ አምስት ዓመት ነው የቆየችው። ሀያ አምስት ዓመት ማለት ግማሽ ሩብ ምዕት ዓመት ማለት ነው። ሩብ ምዕት ዓመት ፅንት ትብለው እንዲቆሙ ያደረጋቸው ከእግዚአብሔር የሰሙት ከአፉ የሰሙት ቃል ነው። ተስፋ አድርገው ስላመነ ያ ቃል ነው ተስፋ የሰጣቸው። እናየውላችሁ እግዚአብሔር ተናገረኝ የምትሉ ሰዎች ከተናገረም በኋላ የእኛ ግብረ መልስ ወሳኝ ነው። አምነን እንቀጥላለን በዛ ቃል ወይስ ቶሎ እንረሳዋለን? አድንቀን እራሳችንን በደንብ ነው ጠይቃለን። እግዚአብሔር ልጆች የአባታችን የአብርሃም ታሪክ የተቀየረው ቃሉን ተስፋውን ይዘው በማምኑ ምክንያት ነው። እንዳለውም ሆነ ቤታችን በጸሎታ በጸሎተ ማርያም ላይ ለአባቶቻችን ለአብርሃምና ለዘሩ የተናገረውን ቃል አደረገ ነው ያለችው። ለምን ብትሉ አምኖታል። የማወሽ እግዚአብሔር አድርጎታል ብለዋለ። ይገርማችኋል፣ እኔ በአንድ ምርቱ ጉዳይ ፈልግ ነበር፤ እና መሰረታዊና ወሳኝ ነገር ነው የምንፈልገው፤ እና ያንን ነገር ሊያስገኝልኝ የሚችል ጥላዎች በፊት ለፊቴ ያልፋሉ። አንዳንድ ሰይጣን ምን ያደርጋችኋል መሰላችሁ? በጣም አንድ ብርቱ ነገር ስትፈልጉ እንደጨበጣችሁት አድርጎ በቃ እግዚአብሔር እንደሰማችሁ አድርጎ እንደቀረበ አድርጎ አጠገባችሁ ያመጣውና ይወስድባችኋል። ከዚያን ነገር እናንተ ከእግዚአብሔር ስለምትጠብቁት ያመጣውም እግዚአብሔር ነው የሚመስላችሁ። ሲወስድባችሁ፣ ልባችሁ ይደማል። በቃ አምላካችሁ እንድትቀየሙት ይሆናል። እንደዚህ አይነት ፈተናዎች አሉትና ጠላት፣ በጣም የምፈልጋቸው ነገሮች በአጠገብ ያሳልፋቸው ነው እስከ ነካቸው ድረስ አድርሶ ይመልስብኝ ነበር፣ ግን ከእግዚአብሔር ጋር አልጋጭም ነበር። እውነት ለመናገር እግዚአብሔር ቅዱስ እንደሆነ መልካምና በጎ አምላክ እንደሆነ ልብ ያምን ነበር። ያልገባኝ ነገር እንዳለ ራሴ ላይ ቶሎ መልሰዋለሁ ጉዳዩን፣ እንጂ ከእግዚአብሔር ጋር አልጋጭም። ጠላት ግን የሚያስበው እሱን እንድናደርግ ብቻ። አንድ ነገር፣ ጫፍ የደረሰ ነገር፣ የምፈልገው ነገር ጫፍ፣ ዘጠና ስምንት ፐርሰንት ደረሰ ማለት ነው ይዤዋለሁ ብዬ ለመዝሙር የተዘጋጀው እያለ ወሰደው። ያን ነገር ማይሆን ሆነ ማለት ነው። ከዛ ቤተክርስቲያን መጥቼ የጸለይኩ ነበረ ምንድነው ሀሳብ? እግዚአብሔር ያንተ ሀሳብ አልገባኝም ብዬ እና ከዛ እግዚአብሔር ምንድነው ሲሰጠኝ ያገኘሁት መልስ ያለቀና የተቆረጠን ተስፋ ቀጥላለሁ ነው የሚለው። ያን ቃል እንዴት እንደሚተረጎም አልገባኝም፣ ግን አመንኩት። ይገርማችሁ ልክ እዛ ቤተክርስቲያን ቆሜ፣ ከዚህ ቀደም ነገራችሁ አውቃለሁ። መኪና አንድ መኪና መቶ ተሽከርከብ አጠገቤ ቆመና ያን ጥቅስ አስነብቦኝ ሄደ። መኪና መልአክ እግዚአብሔር ነው ብዬ ነው እኔ ማምነው። አየሁት፣ መልስ ሰጠኝ እግዚአብሔር። አመሰገንኩት፣ አመሰግናለሁ፣ አልገባኝም፣ ግን አንድ ቀን ይገባኛል ብዬ ወጣሁ። አንዳንዴ ተስፋ ስታደርጉ ራሱ ተስፋ የምታደርጉት ጋር ላይገባችሁ ይችላል፣ እንዴት እንደሚፈጸም ለምን በጊዜው እናንተ እኛ በተቸገነበት ጊዜ ዙሪያው ገደል ሆኖ ነው የሚሰማን እንጂ መንገድ አይታየንም። እግዚአብሔር መንገድ አለ ሲለን አምነን ብቻ አይናችን ጨፍነን ካላለፍነው ነው። በዝም ብለን በአመክኖ ካየነው ሊሆን አይችልም፣ ማይታመን ነው የሚመስለው። ያረጀች ሳራ ትወልዳለች ሲባል አብርሃም እንዴት ሴት ካረጀች በኋላ ትወልዳለች፣ የማይታመን ነው ይመስለው። ሁኔታዎቹ ዙሪያ ገደል ስለሚሆኑ ማምለጫ ድልድይ አለ ላይመስለን ይችላል። ብዙ ጊዜ እኛም ድልድይ ሲኖር ነው መሻገር አለ ብለን ምናምን ነው። ዝናብ ደመና ስናይ ነው ዝናብ አለ ብለን ምናምን ነው። የእግዚአብሔር ተስፋ ግን ያለ ደመና ውሃ ያለ ድልድይ መሻገር አለ ብሎ ነው የሚነግረን። ብቻ ያንን ቃል ሳይገባኝ አመንኩት እና ሄድኩ፣ ግን ቆይቶ ቆይቶ አንድም ነገር ሳይቀር ተፈጸመልኛ ነገር በእግዚአብሔር ሀሳብ ተደስቼ ተቀበልኩት። አንዳንዴ በጣም ስሜታዊ ሆኜ ገፍቼው እግዚአብሔርን አንድ ነገር ከሚፈጸምልኝ ይልቅ በእግዚአብሔር ቅዱስ ሀሳብ ይፈጸመልኝ እንደሚሻል ተመሬበታለሁ። ምክንያቱም ሁሌ አንድን ነገር በስሜት ጠይቀ ነው በስሜት ገፍተ ነው ካደረገልን ስሜት ሀይሎች ነው የምንሆን፣ ነገም እንዲሁ ነገርን በስሜት ነገርን በስሜት ከእግዚአብሔር ጋር የሚጋጩ ስሜት ሀይሎች ነው የምንቀረው። ሀሳቡን ግን ፈቃዱን ግን ተረጋግተን መጠበቅ ስንችል ህይወታችን እኛም ተረጋግተን ነገሩንም ረግተን ለመቀበል ያግዘናል። እና አብርሃም ተስፋን ይዞ አመነ። ቃል ውስጥ በሚነገረው ቃል ውስጥ አንዱን ቃል ያዘና ተስፋ አደረገ። ሁሌም ቢሆን ነው በትምህርታችን በምትሰማቸው ትምህርቶች ተስፋ ሲሰማችሁ፣ እዛ ውስጥ ያለውን ተስፋ የኔ ተስፋ የኔ ቃል ንብላችሁ ማመን ያስፈልጋል። ለምን እናንተ ጆሮ የሚደርሰው ያለ ምክንያት አይደለም። ማንም ይህንን የዩቱብ ትምህርት ከፍቶ በአጋጣሚ አይሰማም? እግዚአብሔር በልት ስላላችሁ ነው የምትሰሙት ሰጥን ቢኖራችሁ ከፍታችሁ የምታዩት ለእናንተ የመጣ መለት እንዳለ ለማረጋገጥ ነው ወይም ኢሜል ስቼ የምታደረጉት ወይም ስልካችሁ ወይም ቴክስት የምታዩት እናንተ ጋር በአድራሻ የመጣ መለት እንዳለ ለማየት ነው ልክ እንዲ ትምህርት የምትከፍቱት የእናንተን አድራሻ የእናንተ መለት ለመስማት መለቱን ከሰሙ በኋላ እንደ አብርሃም ተስፋ ይዞ ያስፈልጋል ጊዜ ፍችም እንዴትም ጊዜ ፍጭ አይግባችሁም ግን ያ ነገር ይሆናል